አንድ ጥንታዊ አባባል አለ፣ ትዳር ማንነቷን አያጋልጥም፣ አንተ ችላ ያልካቸውን ነገሮች ያጎላል እንጂ የሚል። ብዙ ወንዶች ትልቁን ስህተት ይሰራሉ። ትኩረታቸው ሁሉ ውጫዊ ነገር ላይ ነው፤ በፈገግቷ በውበቷ በመዝናኛ ሰዓት በምታሳየው ባህሪ ላይ። ግን ህይወት ሁልጊዜ መዝናናት አይደለችም። ህይወት እውነተኛ ፈተና አላት። እናም ያንተን ህይወት ሰላምና የወደፊት እጣ ፈንታ ከሷ ስሜቶች ጋር ከማሰር በፊት ከፈገግቷ ጀርባ ማየት አለብህ። ዛሬ የህይወትን ሰላም እንዴት ማስጠበቅ እንደምትችል አሳያለሁ። በግንኙነት ውስጥ ስለሚኖሩ ቀይ ባንዲራዎች ወይም ሬድ ፍላግስ ሰምተሃል? እኔ ዛሬ የማሳየህ የተደበቁ ምልክቶችን ነው። እነዚህን ስምንት ምልክቶች አስተውል። እስከ መጨረሻው ድረስ ተከታተለኝ፣ ምክንያቱም ወደ መጨረሻ አካባቢ የማነሳቸውን ችላ ካልካቸው የህይወትን ትልቁን ዋጋ ያስከፍለሃል። የመጀመሪያው፣ ለአባቷ ያላትን አያያዝ ተመልከት። ይህንን በጥሞና አድምጠኝ። ለአባቷ ያላትን ክብር ስትመለከት የወደፊት ትዳራችሁ ነው የምትመለከተው ለምን ካልክ ምክንያቱ ደግሞ በስነ ልቦና አባቷ በህይወቷ ውስጥ የመጀመሪያው የወንድ ስልጣንና ምሳሌ ነው ከሱ ጋር ያላት ግንኙነት ከወንዶች ጋር እንዴት መግባባት እንዳለባት ያስተማራትን የግንኙነት ካርታ ሰርቶላታል እሱን የምታንቋሸሽ የምትጮህበት ወይም ደግሞ ከጀርባው የምታማው ከሆነ አንድ ነገር ልብ በል ያንተም ተራ ይመጣል እሷ የምትነግርህ ነገር በህይወቴ ውስጥ ዋነኛ የሆነውን ወንድ አላከብርም ነው ይህ ማለት ግንኙነታችሁ ፀሐያማ ሲሆን ላታከብር ትችላለች ማለት አይደለም። ነገር ግን ማዕበሉ ሲመጣ፣ ችግር ሲፈጠር፣ ያ ያደገችበት የግጭት አፈታት ስርዓት ይወጣል። እዚህ ጋር አንድ ግልጽ መሆን ያለበት ነገር አለ። አባቷ ፍጹም እንዲሆን አትጠብቅም። ምናልባት አስቸጋሪ አባት ሊሆን ይችላል። ነጥቡ ያ አይደለም። ነጥቡ እሷ ያንን ግንኙነት እንዴት እንደምትይዘው ነው። በብስለትና በመከባበር ነው ወይስ በንቀትና በማያቋርጥ ጸብ? አስታውስ የመጀመሪያ የወንድ ስልጣንን ክብር የነሳች ሴት ላንተም ክብር አይኖራትም ምክንያቱም ክብር መስጠት ለሷ ሁኔታዊ ነው ይህም ማለት የምትፈልገውን ነገር ስታገኝ ብቻ የምትሰጠው ነገር ነው ሁለተኛ ገንዘብን እንዴት እንደምትይዝ አስተውል ብዙ ወንዶች ይህን ነጥብ ይስታሉ እኔ እኮ እሰራለሁ እችላለሁ ብለው ያስባሉ ነገር ግን እዚህ ላይ የምናወራው ስላላት የገንዘብ መጠን ሳይሆን ስለ ገንዘብ ያላት ስነ ልቦና ነው ብቻዋን ሆና የራሷን ገንዘብ መቆጠብ የማትችል ሴት ስታገባ ያንተን ገንዘብ እንደምታባክን አስብ። በፍጹም ግን ይሄ ብቻ አይደለም። እሷ የምታባክነው ያንተን ገንዘብ ሳይሆን ያንተን ጉልበት፣ ላብና ጊዜ ነው። ይህንን በደምብ አስተውል። ገንዘብን በአግባቡ መያዝ የዘገየ እርካታ ወይም ደግሞ ድሌድ ግራቲፊኬሽን መቻለን ይጠይቃል። ይህ ደግሞ የብስለት ቁንጮ ነው። የምታገኘን ሁሉ የምታወጣ በህይወት አንድ ጊዜ ብቻ ነው የምንኖረው በሚል ፍልስፍና የምትኖር ለነገ የማታስብ ከሆነ፣ ይህ ባህሪ በገንዘብ ላይ ብቻ አይቆምም። በሁሉም የህይወቷ ገጽ ላይ ይንጸባረቃል። ለስሜታዊነት የተጋለጠች ማለትም ሲከፋት ወይም ደግሞ ደስ ሲላት እቃ የምትገዛ ከሆነ፣ አንተ የገንዘብ ማሽን ብቻ ሳትሆን የእሷ ስሜታዊ መቆጣጠሪያ እንድትሆን ትገደዳለህ። እውነተኛ አጋር የጋራ ግብ ላይ ለመድረስ አብሮ ይቆጥባል። እሷ ግን የአሁኑን ደስታ ለማግኘት የጋራ የወደፊታችሁን ትሰዋለች። አንድ ቀን ቤት ለመግዛት ስትፈልግ እሷ ግን ያንን ገንዘብ በአዲስ ጫማ ወይም ደግሞ በውድ የረፍት ጊዜ ማጥፋት ከፈለገች ትዳራችሁ ገና ከመጀመሩ በፊት አብቅቷል። ይቺ ሴት በዕዳ ታሰምጥሃለች። ሶስተኛ እንዴት እንደምትከራከር ተመልከት። ፍቅር የሚለካው በጥሩ ቀናት ብቻ አይደለም። የሚለካው በክፉ ቀናትም ጭምር በግጭት መሃል ነው። በምትከራከሩበት ጊዜ ዓላማዋ ምንድን ነው? ችግሩን መፍታት ነው ወይስ ማሸነፍ? የስነ ልቦናው ባለሙያ ዶክተር ጆን ጎትማን ለአመታት ትዳሮችን አጥንተዋል። እሳቸው እንዳሉት ከሆነ ትዳርን የሚገድሉ አራት ፈረሰኞች የሚሏቸው አሉ። እነዚህም ትችት፣ ንቀት፣ ራስን መከላከልና ግድግዳ መገንባት ናቸው። በምትከራከሩበት ጊዜ ትጮኻለች፣ ይህ የብስለት ማጣት ነው። ተሰድበሃለች፣ ይህ ንቀት ነው። መጥፎ ስድብ ሰድባህ በተለይም ሁልጊዜ እንደዚህ ነህ አይነት ቃላትን ትጠቀማለች። ይህ ማለት ላንተ ያላት መሰረታዊ ክብር እየሞተ ነው ማለት ነው። ወይም ደግሞ ሙሉ በሙሉ ዝም ትላለች። ይህ ስቶን ወሊንግ ወይም ደግሞ ግድግዳ መገንባት የሚባለው ነው። ለሰዓታት ወይም ደግሞ ለቀናት አታናግረህም፣ በዝምታ ትቀጣሃለች። እነዚህ ነገሮች የተለመደ የትዳር ጭቅጭቅ አይደሉም። እነዚህ የስሜት ጦርነት ስልቶች ናቸው። ሰላምህ ቀስ በቀስ ይሞታል። የምትፈልጋት ሴት እኔና አንተ ሆነን ችግሩን እንጋፈጠዋለን ብላ የምታስብ እንጂ እኔ ካንተ ጋር የምዋጋ ነኝ የምትል መሆን የለባትም። አንዲት ሴት አንተ ላይ መጮህ፣ አንተን መስደብ ወይም ደግሞ በንግግር መዝጋት ከሆነ ስራዋ አጋር እየፈለግክ ሳይሆን የጦር ተቀናቃኝ እያገባህ ነው ማለት ነው። አራተኛ የማህበራዊ ክበቧን፣ የቅርብ ጓደኞቿን አስተውል። ከማን ጋር እንደምትውል ከነገርከኝ ማንነትን እነግርሃለሁ የሚለው አባባል ለወንዶች ብቻ የሚሰራ አይደለም። ምናልባትም ለሴቶች የበለጠ ይሰራል። አንተ እሷን ብቻ እያገባህ አይደለም አንተ የእሷን የምክክር ቦርድ እያገባህ ነው። የቅርብ ጓደኞቿ እነማን ናቸው? ሕይወት ያማረራቸው የተፋቱ ትዳርን የሚጠሉ ወይስ ሕይወታቸው በሙሉ የሴቶቹን ጉዞ በማዘጋጀት እና በሐሜት ላይ ተመሠረተ ነው? ችግር በሚፈጠርበት ጊዜ እናንተ ስትጣሉ መጀመሪያ የምትደውለው ለእነሱ ነው። እነሱ ምን ይመክሯታል? ይህን ሰው ታዩ ሌላ ፈልጊ ይሏታል ወይስ ተረጋጊ፣ ተነጋገሩበት፣ ትዳር እንዲህም አለው ይሏታል? በስነ ልቦና ማህበራዊ ማረጋገጫ ወይም ሶሻል ፕሩፍ የሚባል ነገር አለ። ጓደኞቿ የሚያደርጉት ነገር የተለመደ ወይም ኖርማል እንደሆነ አእምሮዋ ይነግራታል። ሁሉም ጓደኞቿ ከተፋቱ መፋታት ለሷ አማራጭ ሳይሆን የተለመደ ነገር ይሆናል። ሁሉም ጓደኞቿ ባሎቻቸውን የማያከብሩ ከሆነ እሷም አንተና ለማክበሯ የተለመደ ይሆናል። የምትመርጣቸው ሰዎች እሷ መሆን የምትፈልገውን ሰው ያሳያሉ። ጓደኞቿ ጥራት ከሌላቸው እሷም በቅርቡ ከነሱ አንዷ ትሆናለች። አካባቢዋን በሙሉ ነው የምታገባው። ይህንን ፈጽሞ መርሳት የለብህም። አምስተኛ መሰልቸትን እንዴት እንደምትይዝ ተመልከት። ይህ በጣም ወሳኝ ነው። ወንድ እንደመሆነ መጠን በህይወትህ አላማ ሊኖር ይገባል። ይህ አላማ ደግሞ ጊዜህን፣ ጉልበትንና ትኩረትን ይጠይቃል። እሷስ መሰልቸትን ትጠላለች። ሁልጊዜ ጊዜ መዝናናት ትወዳለች። ሁልጊዜ ጊዜ ትኩረት ትፈልጋለች። ሁልጊዜ ጊዜ የማያቋረጥ ትኩረት የምትፈልግ ከሆነ ጠንካራ አላማ ያለውን ወንድ መቋቋም አትችልም። ለምን? ምክንያቱም ያንተን አላማ እንደ ተቀናቃኝ ነው የሚታየው። አንተ በስራህ ላይ ስታተኩር፣ እሷ ለኔ ጊዜ የለውም ብላ ታስባለች። እሷ መዝናናት ስትፈልግ፣ አንተ ደግሞ መስራት ካለብህ ይህንን እንደ ጥቃት ትቆጥረዋለች። አንድ ቀን ምርጫ ላይ ትወድቃለህ፣ ወይ አላማህን ማሳደድ ወይም ደግሞ የእሷን ስሜት ማባበል። በሳል ሴት ግን የራሷ ህይወት፣ የራሷ ፍላጎት አላት አንተ በአላማህ ላይ ስትጠመድ እሷም በራሱ አላማ ላይ ትጠመዳለች። ስትገናኙ ሁለት ሙሉ ሰዎች ትሆናላችሁ። ነገር ግን ያልበሰለች ሴት አንተን የደስታ ምንጭ አድርጋ ትወስዳለች። ይህ ደግሞ ለአንድ አላማ ላለው ወንድ ትልቁ እስር ቤት ነው። ስድስተኛና ምናልባትም ከሁሉም በላይ በጣም አስፈላጊው ለእርምት የምትሰጠውን ምላሽ ተመልከት የሚል ነው። ተሳስተሻል የሚለውን ቃል መቀበል ትችላለች? ይህንን ስትላት ነገሩን ወደ ጦርነት ትቀይረዋለች ወዲያው ራሷን ትከላከላለች? ወይስ ወዲያው አንተ ላይ ትጮሃለች? ወይስ ደግሞ የድሮ ስህተትን ታስታውሳለች? በስነ ልቦና የአዳጊ አስተሳሰብ ወይም ግሮዝ ማይንድ ሴት እና የቋሚ አስተሳሰብ ወይም ፊክስድ ማይንድ ሴት የሚባል ነገር አለ። የቆመ አስተሳሰብ ያላት ሴት ተሳስተሻል ስትባል የምትሰማው አንቺ መጥፎ ሰው ነሽ በሚል ነው። እርምትን ማንነቷ ላይ እንደተሰነዘረ ጥቃት ነው የምትቆጥረው። የማደግ አስተሳሰብ ያላት ሴት ግን ተሳስተሻል ስትባል እሺ እንዴት እናስተካክለው ብላ ትጠይቃለች። አንተ ፍጹም አይደለህም፣ እሷም ፍጹም አይደለችም። በህይወት ውስጥ ትሳሳታላችሁ። ነገር ግን ከስህተቷ መማር ከማትችል ይቅርታ ማለት ከማትችል ወይም ደግሞ እርምትን መቀበል ከማትችል ሴት ጋር የምትኖር ከሆነ ትክክለኛ ጋር እያገባህ አይደለም፣ አመፀኛን በጉዲፈቻ እየወሰድክ ነው። ህይወትህ በሙሉ የማን ጥፋት ነው በሚል ክርክር ያከትማል። ሰባተኛ ከስራ ጋር ያላትን ግንኙነት ተመልከት። እዚህ ላይ ሚዛን ወይም ባላንስ ማድረግ ያስፈልጋል። ሁለት ጽንፎች አሉ። የመጀመሪያው ጽንፍ ሰነፍሴት ሰነፍሴት ሃብትን ሀብትን ታሟጠጣለች፣ ጉልበትን ትባላለች። ህይወትን አብራችሁን ለመገንባት ምንም አስተዋጽኦ የላትም። ሁልጊዜ የምትቀበልናት። ይህ ለዘላቂ ግንኙነት አይሰራም። ሁለተኛው ጽንፍና ብዙ ወንዶች የማይገነዘቡት ከልክ በላይ አምቢሽየስ ወይም ደግሞ በጣም ምኞታም የሆነች ሴት ነው ቆይ ብዙ መመኘት ወይም አምቢሽን መኖር ጥሩ ነገር እኮ ነው ትላለህ አዎ ጥሩ ነው ነገር ግን አምቢሽን ወደ ፉክክር ወይም ደግሞ ኮምፒቲሽን ሲቀየር አደገኛ ነው እሷ አምቢሽየስ ሆና ከአለም ጋር መወዳደር ትችላለች። ነገር ግን አንተን መወዳደር ከጀመረች የበላይነትን ለማግኘት ከአንተ ጋር መፎካከር ከጀመረች ያኔ ትልቅ ችግር አለ ማለት ነው ትዳር ፉክክር አይደለም አጋርነት ነው። ያንተን ስኬት እንደሷ ሽንፈት የምትመለከት ወይም ደግሞ ያንተን አመራር ሁል ጊዜ የምትገዳደር ከሆነ አብራቸው መስራት አትችልም። የምትፈልገው ሚዛኗን የጠበቀች ሴት ነው፣ የራሷ ህልም ያላት ግን ደግሞ የቡድን ወይም የቤተሰቡን ህልም ከራሷ ህልም በላይ የምታስቀድም ሴት። ስምንተኛ፣ አገልግሎት ሰጪዎችን እንደ አስተናጋጆች፣ የጽዳት ሰራተኞች፣ የታክሲ ሹፌሮችን እንዴት እንደምትይዝ አስተውል። ይህ የማንነት ፈተና ነው። ለምን? ምክንያቱም ለአንተ ደግ ልትሆን ትችላለች። አንተ የምትፈልገው ነገር አለህ። ነገር ግን አንድ አስተናጋጅ ምንም ሊጠቅማት አይችልም። ለሷ ምንም ስልጣን የለውም። ስለዚህ ምንም ሊጠቅሟት ለማይችሉ ሰዎች የምታሳየው ባህሪ ያ እውነተኛ ማንነቷ ነው። ያ ውበቷና ፈገግቷ የደበቀው እውነተኛ ባህሪዋ ነው። የውሸት ደግነት በውበት ጀርባ ይደበቃል። እውነተኛ ሴትነት ግን ምንም አቅም ለሌላቸው ሰዎች በሚታይ ክብርና ደግነት ይገለጣል። በአስተናጋጁ ላይ የምትጮህ ይሄ ምን አይነት አገልግሎት ነው ብላ የምታንቆሽ ከሆነ አንድ ቀን ያንተ ዋጋ በሱ አይን ሲቀንስ፣ ወይም አንተ ስትደክም፣ ቀጣዩ ተረኛ አንተ ነህ። በመጨረሻም ይህንን ሁሉ ካየ በኋላ የአንተን ወንድነት ወይም ማስኩሊን ኢነርጂ እንዴት እንደምትይዝ ተመልከት። አንተ ውሳኔ ስትወስን አመራርህን ታከብራለች ወይስ እያንዳንዱን ትንሽ ነገር ትገዳደራለች? አንተ ከውጭ ዓለም ጋር ታግለ ስትገባ እሳትን ታበርዳለች ወይስ ግጭትን ታባብሳለች? ጥሩ ሴት ለጦረኛ ሰላምን ታመጣለች። ችግሮችን ደጁ ላይ አትከምርለትም። ወንድሜ ትዳር ማንነቷን አያጋልጥም፣ አንተ ሆም ብለህ ችላ ያልካቸውን ነገሮች ግን ያጎላል። ውበት ያልፋል፣ ፈገግታ ይደበዛል፣ ባህሪ ግን ለዘላለም ይኖራል። ህይወትን ከእርሷ ስሜቶች ጋር ከማሰረ በፊት በጥበብ ምረጥ። በመጨረሻም ከነዚህ ምልክቶች ውስጥ አንተ በህይወት ያየኸው ወይም ችላ ያልከው የትኛውን ነው? ከታች በኮሜንት ላይ የገጠመህን አካፍለኝ። ለተጨማሪ ጥልቅ ትንታኔዎች ይህንን ቻናል ሰብስክራይብ ማድረግ እንዳትረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።